ተመልስናል ተመልካቾቻችን፣ ኤምኤን 24/7 ወደ እናንተ እየደረሰ ይገኛል። ኤምኤን 24/7 ታዲያ በተለይም ደግሞ ለህዝብ የቀረበ ከህዝብ እንደዚሁ የሚመጡ ሀሳቦችን ወደ እናንተ የሚያሻገር ፕሮግራማችን እንደሆነ ይታወቃል። ታዲያ ዛሬ ላይ ደግሞ መረጃዎችን ልጠቁማችሁ፣ በተለይ በህይወት እንደዚሁም በየዕለት እንቅስቃሴያችሁ ውስጥ መረጃዎች ቢያስፈልጓችሁ፣ እንደዚሁም ደግሞ አጫጭር ቁጥሮች ቢያስፈልጓችሁ፣ የትኞችን ትጠቀማላችሁ የሚለውን እንደዚሁ ምላሽ እንሰጣችኋለን። የትራፊክ ከዚህ በተጨማሪ የጤና የአምቡላንስ እንደዚሁም ደግሞ ውሃና መሰል አገልግሎቶችን ማግኘት ብትችሉ በስክሪን ከታች በኩል በተጠቀሱት ቁጥሮች በመደወል ግልጋሎትን ማግኘት ከዚህ በተጨማሪ የተሳለጠ እንቅስቃሴን ማድረግ ትችላላችሁ። አዲስ ሚዲያ ኔትወርክ ኤምኤን 24/7 ታዲያ ለእናንተ በሚጠቅም መልኩ በዚህ መልኩ አዘጋጅቶ ወደ እናንተ አድርሷል። ቀጣይነት የምናደርገው ደግሞ እንግዲህ የትራፊክ መረጃችን ይሆናል። የትራፊክ መረጃችንን ታዲያ በተለያዩ ሁነቶች እንደዚሁም አግባቦች ነው ወደ እናንተ የምናደርሳችሁ። የመጀመሪያው ቴክኖሎጂን መጠቀም ነው። ቴክኖሎጂን እንግዲህ ጎግል ማፕን እንጠቀማለን። በሌላ መልኩ ደግሞ በተለይ በዚህ ሰዓት አሁናዊ አጠቃላይ የትራፊክ እንቅስቃሴዎች ምን ይመስላሉ የሚለውን እንደዚሁ የካሜራ ሌንሶቻችንን የመጠቀም ይሆናል። የመጀመሪያ የምናደርገው ታዲያ ቴክኖሎጂን መጠቀም ወይም ደግሞ የጎግል ማፓችን፣ አዲስ አበባ በዚህ ሰዓት የትራፊክ እንቅስቃሴዋ ምን ይመስላል የሚለውን የሚነግረንን ወደ እናንተ ላሻግረ። እንግዲህ አዲስ አበባ በዚህ መልኩ ተመስላለች። እዚህ ላይ እንደምታዩት እንግዲህ ሶስት ቀለሞች አሉ። እነዚህ ቀለሞች ደግሞ ጠቋሚዎች ናቸው። ምቹ የትራፊክ እንቅስቃሴ መካከል ያገኛ ከዚህ በተጨማሪ የተጨናነቀ የትራፊክ እንቅስቃሴ እንዳለ እንደዚሁ የሚያሳዩ ናቸው። አዲስ አበባ ታዲያ በዚህ ሰዓት እንግዲህ አረንጓዴ መስመሮቹ ጎልተው ቢጫም በተወሰነ መልኩ አለ፣ ቀይም እንደዚሁ ይስተዋላል። ታዲያ የት አካባቢ በተለይም ደግሞ ምቹ የትራፊክ እንቅስቃሴ አለ የምትሉ ከሆነ በበርካታ ቦታዎች እንግዲህ ምቹ የትራፊክ እንቅስቃሴዎች እንዳሉ የሚያመላክት ነው። መስቀል አደባባይን ስንመለከት መስቀል አደባባይ እንግዲህ የአዲስ አበባ በተለይ ደግሞ የትራፊክ ፍሰት የሚስተዋልበት ነው። በርካታ እግረኞች፣ በርካታ ተሽከርካሪዎች የሚገናኙበት ስፍራ እንደሆነ ይታወቃል። አሁን ላይ በቢጫ እንደዚሁም በቀይ መስመር እየተመሰለ ነው። ይህምን ማለት ነው። መስቀል አደባባይ አካባቢ በርካታ መብራቶችም አሉ። ስለዚህ በርካታ እግርና እግረኛ እንደዚሁም ደግሞ ተሽከርካሪዎች እንደመኖራቸው መጠን የተወሰነ የትራፊክ መስተጓጎል እንደዚሁ መጨናነቅ እንዳለ የሚያሳይ ነው። ካሳንቼስ ስንመለከት በአረንጓዴ ቀለሞች የተከበበ ነው። ምናልባት እንግዲህ ካሳንቼስ በተለይ በኮሪደር ልማት አዳዲስ ገጾች ተስለ ተገናኝተውለታል ጎዳናዎቹ ሰፍተዋል። ጎዳናዎቹ ደግሞ የተለያየ ምግባር እንደዚሁም ተግባርን የሚፈጽሙ ናቸው። የተሽከርካሪ የእግረኛና የጭስ አልባ ተሽከርካሪዎች ሆነው ተሰርተዋል። ስለዚህም የተስተካከለ ከዚህ በተጨማሪ የተቃና የትራፊክ እንቅስቃሴ እንዳለው እንደዚሁ የሚያመለክት ነው። ጉርድሾላን ስንመለከት በርካታ የንግድ እንቅስቃሴዎች የሚከወኑበት የአዲስ አበባ ስፍራ እንደሆነ ይታወቃል። አሁን ላይ በቢጫ ተመስሏል። የምን ማለት ነው? መጠነኛ ወይም ደግሞ ውስን የትራፊክ መስተጓጎልና መጨናነቅ እንደሚገኝበት እንደዚሁ የሚያሳይ ነው። ፍየል ቤትን ስንመለከት ፍየል ቤት እንግዲህ በኮሪደር ልማት አዲስ ገጽን የተላበሰ አካባቢ ነው። አረንጓዴ ቀለሞች በስፋት ይታዩበታል። ይህ ምን ማለት ነው? ምቹ የመንቀሳቀስ ከዚህ በተጨማሪ ምቹ የትራፊክ እንቅስቃሴ እንዳለ በዚህ ወቅት የሚያመላክት ነው። ታዲያ በተለይ ደግሞ አንጻራዊ ሁኔታውን ወስደን አዲስ አበባ በዚህ ሰዓት ያላትን የትራፊክ እንቅስቃሴ ስንመለከት በአረንጓዴ መስመሮች የተሞላ ሆኖ እናገኘዋለን። ስለዚህም የዓለም የዲፕሎማሲ ማዕከሏ የአፍሪካውያን እንደዚሁም የኢትዮጵያውያን ቤት አዲስ አበባ በዚህ ሰዓት የተቃና የትራፊክ እንቅስቃሴ አላት። ሁለተኛ የምናደርገው ደግሞ አንድ ስፍራ እንመርጣለን። ይህንም ስፍራ መርጠን የትራፊክ እንቅስቃሴው በተለይ ደግሞ ጉግል ማፕ ወይም ቴክኖሎጂ ምን ይለናል፣ ከዚያም ደግሞ ካሜራዎች ጋር እንደዚሁ እናገናኛለን። ዛሬ የመረጥነው ታዲያ መካኒሳ አካባቢ ነው። እንግዲህ መካኒሳ አሁናዊ ድባቡ ይህን ይመስላል። በምትመለከቱት መልኩ ነው። መካኒሳ እንግዲህ በተለይ በርካታ የትራፊክ እንቅስቃሴ የሚከወንበት ነው። ወደዚህ አካባቢ ስናመራ የብስራት ገብርኤል መስመርን የምንጠቀም ነው። በተለይ እንግዲህ እዚህ መስመር ላይ እንደምታዩት በቢጫ እንደዚሁ በአረንጓዴ የተሰመረ ነው። ይህ ደግሞ መካኒሳ አካባቢ አሁን ላይ ጤናማ የትራፊክ እንቅስቃሴ እንዳለ እንደዚሁ የሚያመላክት ነው። በዚህ መልኩ በዚህ በኩል ደግሞ ወደ ሜክሲኮ እንደዚሁ የምናመራበት መስመር ነው። ወደ ሜክሲኮም ስናመራ በተለይ በአረንጓዴ መስመር ተሰምሮ የምናገኘው ነው። ስለዚህ ምንም አይነት የትራፊክ እንቅስቃሴ ወይም መጨናነቅ እንደሌለ እንደዚሁ የመካኒሳ አካባቢ ያሳይናል። ስለዚህም አሁን ላይ ቴክኖሎጂው ይህን ካለን የካሜራ ሌንሳችንስ ምን ይለናል? ወደ እናንተ እናድርሳችሁ። ታዲያ በዚህ ሰዓት እንግዲህ የካሜራ ሌንሶቻችን እዛ አካባቢ ይገኛሉ። ባልደረባችን ታምሩ ደምስ ደግሞ እዛ ነው የሚገኘው። ታምሩ፣ አመሰግናለሁ። ምናልባት መካኒሳ አደባባይ አካባቢ ያለው የትራፊክ እንቅስቃሴ ምን ይመስላል? ከዚህ በተጨማሪ ደግሞ አማራጭ መንገዶችን ከመጠቀም አንጻር አዲስ ሚዲያ ኔትወርክን ምርጫ ያደረጉ ተመልካቾቻችን የትኞቹ ነው ይጠቀሙ አመሰግናለሁ ተመስገን። እንግዲህ ቀደም ሲል አንተም እንደጠቀስከው በአሁኑ ሰዓት እንግዲህ እዚህ አቦ ማዞሪያ አደባባይ እንገኛለን። ይህ ስፍራ በመዲናችን አዲስ አበባ በተለይም በስራ ሰዓት መግቢያና መውጫ ከፍተኛ የሆነ የትራፊክ ፍሰት የሚታየበት ስፍራ ነው። በቅርቡም ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች በርካታ ከፍተኛ የስራ ኃላፊዎች በተገኙበት የኮሪደር ልማት ስራው የተመረቀበትና ለአገልግሎት ክፍት የሆነበት ስፍራ ነው። እንግዲህ ይህ ስፍራ ቀደም ትላንት እንዳነሳው ከሜክሲኮ ተነስቶ ወደ ብስራተ ገብርኤል እንዲሁም ደግሞ ጀርመን አደባባይ የሚተላለፉ ተሽከርካሪዎች የሚጠቀሙበት ስፍራ ነው። ና በዚህ ሰዓት ያለው የትራፊክ ፍሰት ምን ይመስላል ስንል እዚህ አጠገባችን በልደታ ክፍለ ከተማ የትራፊክ ፖሊስ ቁጥጥርና ክትትል ቡድን መሪ የሆኑትን ዋና ሳጅን ከፍ ያለው ሽፈራውን ጋብዣ አለውኝ። እንግዲህ አመሰግናለሁ ዋና ሳጅን፣ እስኪ በዚህ ሰዓት ያለው የትራፊክ ፍሰት ምን ይመስላል? እሺ አመሰግናለሁ። ያው በዚህ ሰዓት የትራፊኩ ፍሰት ያው መጠነኛ ፍሰት አለ፣ ነገር ግን ወደ መካኒሳ መሄጃው ሶስት መኪኖች ተጋጭተው በሱም ምክንያት ነው መጠነኛ ፍሰትም ያለው እንጂ ኮሪደር ልማቱ ካለቀ ወዲህ በጣም በሚገርም ሁኔታ ነው ፍሰት የለም ማለት ይቻላል። በጣም ጥሩ ነው። ለዛሬው ግን እነዚህ የተገጩት መኪና እስከሚነሱ ድረስ አንደኛው ከባድ አደጋ ስለሆነ ያንን እስከሚነሳ አማራጭ ቢጠቀሙ አሽከርካሪዎች ጥሩ ነው። ከሜክሲኮ የሚመጣው በጸበል አድርጎ በከርል በብስራተ ገብርኤል መሄድ ይችላል። በሳርቤት የደረሰ ደግሞ ካለ ከኦሮሚያ የሚመጣ በከርል አድርጎ ወደ ብስራተ ገብርኤል መሄድ ይችላሉ። ምክንያቱም ይህ ፍሰቱ እስከሚቃለልና አደጋው ተነስቶ አደጋ መርማሪ መጥቶ ፕላን ከተነሳ በላይ ወደ ሌላ እስከሚያመራ ድረስ ይህን አማራጭ ለዛሬው ቢጠቀሙ የተሻለ ነው። ግን በሌላ ቀን ምንም አደጋ ሳይከሰት በጣም የተሻለ ነው። በቃ ከሳር ቤት እዞ እስከ መካኒሳ ድረስ በሚገርም ሁኔታ ነው ምንም አይነት ፍሰት የለም። አመሰግናለሁ ዋና ሳጅ ለሰጡን መረጃ። እንግዲህ ተመልካቾቻችን ዋና ሳጅን የሰጡንን መረጃ በመጠቀም በተለይ እዚህ አረቂ ፋብሪካ አካባቢ ከፍተኛ የሆነ የመኪና አደጋ በመከሰቱ የተወሰነ መጨናነቆች እንዳሉ ዋና ሳጅን መረጃውን ሰጥተውናል። ሌሎች አማራጭ መንገዶችን በመጠቀም ያሰብንበት ስፍራ እንድረስ ስንል መልእክታችን ይድረሳችሁ እንላለን። አመሰግናለሁ ተመስገን። አመሰግናለሁ ታምሩ። ተመልካቾች እንግዲህ አዲስ ሚዲያ ኔትወርክ በተለይ ደግሞ በትራፊክ ቅኝት አንድም የአዲስ አበባን ውበት ማሳየት፣ ሁለተኛ ደግሞ የቴክኖሎጂ አጠቃቀማችንን ማዘመንና ማሳደግ፣ አማራጭ መንገዶችን መጠቆም አላማው አድርጓል።